በቻይና ናንጂንግ በተካሄደው ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑክ ዛሬ ጠዋት አዲስ አበባ ገባ። የልዑካን ቡድኑ አባላት በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የጀግና አቀባበል ተደርጎላቸዋል። ኢትዮጵያ በሻምፒዮና ሁለት የወርቅና ሶስት የብር ሜዳሊያዎችን በማግኘት ከዓለም ሶስተኛ ከአፍሪካ አንደኛ በመሆን አጠናቃለች። አሰባሳቢ ትርክት የሰዎች አብሮነት እንዲጎለብት ያግዛል ሲሉ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ገለጹ። በማዕከላዊ ኢትዮጵያ ክልል ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮች ስልጠና እየተሰጠ ነው። በስልጠናው መዋዘ ጥበባት ዲያቆን ዳንኤል ክብረት ገዢ ትርክት የሀገር ታሪክ፣ የወደፊት ተስፋና ዛሬ ላይ የሚኖረው ሚና ክስተቶችን የምንመለከትበት ነው ብለዋል። የሚዲያና የኮሚኒኬሽን ዘርፉ ይህን በማጉላት የህዝቡ አብሮነት እንዲጎለብት ማገዝ እንዳለበትም አስገንዝበዋል። የሶማሌና የአፋር ክልሎች ህዝብ የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀመረ። በመድረኩ የሰላም ሚኒስትር ዴታ ዶክተር ከይረዲን ተዘራን ጨምሮ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የተለያዩ የህብረተሰብ ክፍሎች ታድመዋል። ትላንት በተካሄደው የቅድመ ምክክር መድረክ የሰላም ሚኒስትር መሐመድ ኢድሪስ የሶማሌና የአፋር ክልል ህዝቦች የጋራ ታሪክ ያላቸው ለብዙ ዘመናትም በፍቅርና በአብሮነት የተሻገሩ ናቸው ብለዋል። የሚያጋጥሙ ችግሮችን ለመፍታት ዘላቂ ሰላም ለማስፈንና የጋራ ልማትን ለማረጋገጥ እየተሰራ መሆኑንም ገልጸዋል።